አንድ ቀን በሰሞኑ የነበረው ንጉሥ አርቃደ ወር ይባላል። ንግስቲቱ ደግሞ ወቅሳ ትባላለች። እነዚህ ንጉሥና ንግስት ሁሉ የተሟላላቸው ናቸው። ሁሉ ምድራዊው ነገር ሁሉ ተማዘላቸዋል። ምንም ይጎድላቸው የሌለ ሁሉ የተሟላላቸው ናቸው። ነገር ግን አንጎደሮ ነበረ። በዚህ ምድር ላይ መቼም ሁሉ ሙሉ አይደለም። አንድ ጉድለት የሌለበት ምንም አይኖርም። ሰው ሀብቱ በሞላ ተር። ሰላም ሊጠፋ ይችላል። ያንን የሞላው የተረፈውን በሰላም በጤና ለመብላት በፍቅር ተግባብቶ ከቤተሰብ ጋር ለመብላት የማይቻልበት የሰላም ችግር የሰላም ጉድለት ይገጥማል። አንዳንዴ ደግሞ ብዙ ሀብት ኑሮ የልጅ ሀብት የማይፀን ፍሬ የእግዚአብሔር በረከት የሆነው የእግዚአብሔር ስጦታ የልጅ እጦት ይኖራል። ሌላው ሊቀጥል በሁለቱ ተጋራ አማካኝነት ሰላም ሊጠፋ ይችላል። በተጨማሪ የጤና ጉድለት ሊኖር ይችላል። ደግሞ ከዚህ ከዘረዘርኋቸው ሁሉ ከብዙዎቹ አንዱ አንዱ ጉድለት ይኖራል። አንዱ ጉድለት ጤና ላይ ነው። ለምን ሊታጣ ይችላል? ውሎ ኑሮ ጠጅ መጨለጥ፣ ጮማ መቁረጥ እየተቻለ ሁሉ ለቤት ነው ተጋለ። ነገር ግን በጤና ጉዳይ ተለጉሞ ያየውን መብላት ማይቻልበት አጋጣሚ አለ። እንዲህ አይነት አጋጣሚ አለ። ሙሉ አይደለም። በዚህ ምክንያት መቼም ከባድ ነው። ትልቁ ሀብት እንደሆነ ሲታይ ጤና ኑሮ ያገኙትን መብላት ትልቅ ሀብት ነው። ያገኙትን መብላት ጥሬ መቆርጠም ባቦ መግሮ የተገኘውን መጠጣት ይህ ትልቅ ሀብት ነው። ይ ቤት ሞልቶ የቤት ያለውን መብላት ካልተቻለ ያለውን መጠጣት ካልተቻለ መኖሩ ምንድን ነው ትርጉሙ? የመኖሩ ትርጉሙ ማየት ብቻ ነው። እና ትልቁ ሀብት ጤና ነው። አንዳንድ ን አናውቀውም እንችላለን የጤናን ወርቅነት የጤናን ሀብትነት ላናውቀው እንችላለን። ስናየው ሊገባን ይችላል፣ በቀር ግን ላይገባን ይችላል። ሰው ጤና ካለው ከፈለገው ደርሶ ከፈለገው ሰርቶ ይመለሳል። ሁሉ ነገር ማድረግ ይችላል። ሙሉ ሀብታም ነው። እናም ከነዚህ ንጉሥ አርቃዲዎስና ንግሥት አውዶክስያ መካከል ሁሉ አለ። ነገር ግን ቅድም ከገለጹላችሁ የማይጸን ፍሬ የለም እግዚአብሔር ስጦታ የሆኑት የልጅ ሀብት ማግኘት አልተቻለም። የወልድ ያሉ እኮ የሚገርማቸው ነገር ይጸንሳሉ። ፀንሳው ግን በሰላም ወልዶ በሰላም ማሳደግ አይችሉም። በድሮ አጠራር በድሮ አበባል ሰዎቹ ድሮ በሚገልጹበት ሾተ ላይ ውርጃና ሾተ ላይ እያሉ የሚገልጹበት አገላለጽ ነበር፣ በድሮ ዘመን። ዛሬ ሳይንሱ ምንድነ ያላውቀውም፣ እኔ አላውቀውም። ምንድነ ስደም ይሄ ካልተገናኘ ይባላል ለኔ ያለው ለእናንተ ልተው፣ በማላውቀው ስራ ገብቼ እንዳላባላችሁ። እና ቀደም ውርጃና ሾተ ላይ እያሉ ነበር የሚከርሱት እና አንዳንድ ጊዜ ተጸንሶ ቀኑ ሳይደርስ በሰባት ወር በስድስት ወር አጋጣሚ ውርጃ ይሆናል። አንዳንድ ጊዜ ደግሞ በሰላም ተወልዶ ተወለደ በኋላ ወደ ሆኖ ይጠፋል። በዚህ መንገድ የልጅ ናፍቆት ልባቸውን እንደሰም ያቀልጠዋል። አንጀታቸውን እንደመቀስ ይከፋፍለዋል። የልጅ ፍቅር፣ የልጅ ማርቆት፣ ይህ ነበር ጉድለታቸው። ሌላው ስልጣን በጃቸው ነው ትራቱ በጃቸው ነው፣ ሁሉ በጃቸው ነው። እይ ጉድለት ግን ከባድ ጉድለት ነው በእውነት። ሌላው ቢቀር ይሻላል። ሰው ቢረካው በምንድን ነው? በልጅ ነው። የሰው እርካታው ሀብትም አይደለም፣ የሰው እርካታው ተሽከርካሪም አይደለም። የሰው እርካታው ሌላ ባንክ ቤት ብር ገንዘቡ ፉል ስለሆነ አይደለም እርካታው። ሰው አይኑን ባይወሳይ በልጅ ትልቅ ይረካል። ውሎ እስከሚገባ ቀኑ ይረዝምበታል። እቤት ደርሶ የልጁን ፍቅር ለማየት ትልቅ እርካታ ትልቅ ሀርት ነው። ስለዚህ ዮሐንስ አፈወርቅ ንግስት አውዶክስያ እና ንጉሥ አርቃዲዎስ ይህን ነበር ያጡት። ሁል ጊዜ ተጸንሳለች፣ ተጸንሳ ልጄ በሰላም ወልጄ አቅፌ ስማለሁ እያለች ስትናፍቅ ስትጓጓ በግማሽ ሸቴ ላይ ይቀራል። አንዳንድ ጊዜ ተወልዶ ደግሞ ከመጡ ተገላግዬ ነጻወጥቼ ልስም ነው ስትል በተለይ በሚንዳለው በዚህ ምክንያት ሆኑ ታጣለች። እሄ ነበር ልባቸውን እንደ ሰም ያቀልጠው ነበረ፣ አንጀታቸውን በመቀስ ተከማችነው የነበረ። በዚህ መካከል ላይ ሲያዝኑ ሰዎቹ ሀዘናቸውን አዩና፣ ምነው ነገሩ፣ ምን ሆናችሁ አዝናላችሁ? ትሏቸው ግልጽ አድርገው ችግሩን ማስረዳት ጀመሩ። ከዚያ አይ ታላቅ አባት ድቁ አባት የበቃ አባት ቅዱስ አባት ቢያጠምቅላችሁ የማይጸንም ፍሬ መርካት መጥገብ ትችላላችሁ። የልጅን ፍቅር መወጣት ትችላላችሁ አሏቸው። ይሄ ከሆነማ ቀላል አይደል? ከዮሐንስ አፈወርቅ በላይ ማን ታላቅ አባት አለ? ማን ደግ አባት አለ? ማን ቅዱስ አባት አለ? ዮሐንስ አፈወርቅ በላይ ስለዚህ እሱ መጦ ማጥመቅ ይችላል አሉና፣ በዚህ ፍቅር ተስማምተው ልጅ ወለዱ። እንደወለዱ ወዲያውኑ ዮሐንስ አፈወርቅ ነው አባታችን። እንዲህ እንዲህ እንዲህ ብለው ቀድየ እንዲህ አይነት ችግር ገጥሞናል። በዚህ ምክንያት የልጅ ናፍቆት ወጣችን እንደ ሰም ቀልጠዋል። አንጀታችን በረከተ ተፈራራ። ስለዚህ መስቀሉን ይዞ መንገድ ላይ መላከ ሞትን አገኘው። መላከ ሞትን ሲያገኘው የአርቃዲዮስን ንሱ ነሷን። በኋላ ይቼ ሽን ሄድ እሄዳለሁ አለው መላክሞት። በኋላ ገና አላጠመቋትም አዲስ ጥምቀት አላገኘችም ውሽነት አላገኘችምና፣ ስለዚህ ቆይ ባለህበት ስልጣን ንጉሥ አርቃዲዎስና ንግስታው አሮ ሲያ በተስፋ ስጠባበቁ፣ ዮሐንስ አፈወርቅ ሄደ ደረሰ። በደስታ ተቀበሉት። ያችን ልጅ አጥምቆ ጸሎት አድርጎ በቁራቸው ባርኮ፣ ከዚያ በኋላ ዮሐንስ አፈወርቅ ተመለሰ። በመጣበት መንገድ ሲመለስ፣ በሌላ መንገድ ተመለሰ። የመጣበት መንገድ አይደለም። ይሄደው በሌላ መንገድ አስቦት አይደለም፣ አላሰበውም። ድንገተኛ ነው። ውስጡ ጥለው ነው። ከዚያ ተመለሰና ይቻ ልጅ አስር ዓመት ሞላት። እስከ አስር ዓመት ድረስ የልጃቸውን ፍቅር መወጣት ቻሉ። የልጃቸውን ናፍቆት የማይጸንን ፍሬ ረኩ። ልጃቸውን አቅፈው ሳሙ። ልጃቸውን ፍቅር አገኙ። ይህንን ካደረጉ በኋላ የንጉስና የንግሥት ልጅ ብዙ አይቆዩም። ፈላጊያቸው ብዙ ነው። ወዲያውኑ ለባልታጨች ለባልታጨችና ለዚህ ደረጃ ያበቃለን። እኔ የፀልም ፍሬ የእግዚአብሔር ስጦታ እንድናገኝና ፍቅራችንም እንድንጎጣ የሆነልን በዮሐንስ አፈወርቅ አማካኝነት። አሁንም ዮሐንስ አፈወርቅ መባረክ አለበት መመረቅ አለበት አሉና ልጃችን ለዚህ ማዕረግ በቅታለች፣ ለዚህ ደረጃ ደርሳለች፣ ና ባርክልን፣ ጸሎት አድርግልን ብለው ዮሐንስ አፈወርቅን መልእክተኛ ላኩበት። የዮሐንስ አፈወርቅ ስመጣ መንገድ ላይ መናከነትን አይገኘም

ወዲያ ወዲህ ሳይ አስ ወደ ላይም ወደ ታችም ሳይ አስር አመት ቆመ ይላል እና ለዚህ ነው ቅድም እንደገለጽኩት የዚህን ዓለም ተውትና መላእክትን እንኳን እንድንገዛ በመላእክት እንኳን እንድንፈርድ ስልጣን እንዳለን አታውቁምን ያለበት እኛን አስመልክቶ ነው። መላእክትን ማሰር የሚችል ከመላእክት አንዱ መልአከ ሞት ነው። ምንም እንኳን ተልኮው ከባድ ቢሆንም፣ ተልኮው ለሀዘን ቢሆንም፣ ተልኮው ለከባድ ነገር ቢሆንም፣ መላእክት አንዱ ነው። ረቂቅ ነው። ስለዚህ ይህንን በማስመልከት ነው እንዲህ አለ። ከዚያ አይ አጥቶች አለው፣ በል ሂድ፣ የታዘሰውን ፈጽም አለው። እንዳይን ጥቅሻ እንዳይን ጥቅሻ ፈጥሞ ሂዶ ያችን ልጅ እንግዲህ ሰርጉ ተዘጋጅቷል። ድግሱ ተደግሶ መሳፍንቱ መኳንንቱ ተጠርተው የንጉሱ በየሀገሩ ያሉት ባልደረባዎቹ ተጠርተው መኳንንት፣ መሳፍንቱ፣ ወይዛዝርቱ፣ ንግሥታቱ ተጠርተው ድግሱ በሚገባ ተደግሶ ጠጁ ተጠጭቶ ሁሉ ተጠርቶ ሙሽሪትና ሙሽራው ተዘጋጅተው በዚህ ጊዜ መላከ ሞት ደርሶ ይህንን ታሪክ ቀየረው። ደስታውን ወደ ሀዘን ተቀየረ፣ ሳቁ ወደ ልቅሶ፣ ሰርጉ ወደ ሀዘን ተቀየረ። እግዚአብሔር ከእንደዚህ አይነት ፈተና የሰውረ ሰው ከባድ ነው። የዚያ ፈቃደ እግዚአብሔር ነው። ነገር ግን በደስታ ፈንታ ሀዘን ለደስታ ለሰርግ የተዘጋጀው ዝግጅት ለሀዘን ማስተናገጃ ሆነ። ሰዎቹ የደስታ ልብሳቸው የሰርግ ልብሳቸው ተቀይሮ ለሀዘን ካባ እንዲለብሱ ሆኑ፣ ጥቁር ካባ እንዲለብሱ ሆኑ። እንዲህ አይነት በዘመናችን በቅምጦትና በጥጋብ የሚገለጽበት አጋጣሚ አለ። ያና ይህ እርግጥ የሰማይና የምድር ያህል የተራራቀ ነው። የእኛ በዘመናችን በቅንጦት በጥጋብ እንዲህ አይነት ደስታ ወደ ሀዘን የሚቀየርበት ሳቅ ወደ ልቅሶ የሚቀየርበት ሰርጉ ወደ ሀዘን የሚቀየርበት ብዙ አጋጣሚ አለ በምን በቅንጦት ሰው ሰርግን በሚገባው በደስታ በዘፈን በሚገባው በዚህ ቢሆን መልካም ነው ነገር ግን በሰርግ ላይ ተኩስ አለ ጥይት ተኩስ

ሳቁ ወደ ልቅሶ የተቀየረበት መጣያት በመልካም በሰርግ ልብስ ፋንታ የሐዘን ልብስ የለበሱበት አጋጣሚ። በአካለ ስጋ ያዥሙበት ሰው ወደ ቅንጦ ሲሄድ ራሱ ማዘዝ ሳይችል ራሱን ስካር ሲያዘዝበት፣ ራሱ መቆጣጠር ሳይችል መጠጥ ሲቆጣጠረው፣ በዚህ ምክንያት እንደዚህ ታሪክ የሚቀይርበት ብዙ ጊዜ አለ፣ ብዙ ጊዜ አለ። አንድ ጊዜ ብቻም አይደለም። ከሙሽራው ቢያልፍ እንኳ የሙሽራውን አጃቢዎች ከሰርጉ ውስጥ ታዳሚ ታዳሚዎቹ እንዲህ አይነት ብዙ ጊዜ ይከሰታል። በቅንጦት በጥጋብ እና የሰው ልጅ ደስታውን በምን እንደሚገልጸው የሚያውቅበት አሳዘኝ አመለካከት አሳዘኝ ልማድ አሳዘኝ አጉል ባህል አለ። ተኩስ ምንድን ነው የሚጠቅመው? ተኩስ ምንድን ነው የሚያደንቀው ሰርጉ? ባህላዊ ከመሆኑ እስክስተው እንደየባህሉ፣ ይህ የሰርግ ባህልና ወግ ነው። ተኩሱ ግን ሰይጣናዊ ነው።

እንባ በእንባ ስራችሁ። የሐዘን ድንኳኑ የሐዘን ድንኳን ሆነ። የሰርጉ ድንኳን የሀዘን ድንኳን። በዚህ ጊዜ ዮሐንስ ደረሰና አጽናንቶ ታሪኩ እንዲህ ነበር። ድርጅቱ እንዲህ ነበር። የዛሬ አስር ዓመት ይህንንም የልጃችሁን ፍቅር ማግኘት የቻላችሁ ውጃችሁን አስቆት መወጣት የቻላችሁ በዚህ አማካኝነት ነው። ገና እኔ ከመምጣቴ በፊት መልአከ ሞት ልጃችሁን ነፍሷን ከስጋ ለይቶ ሊወስድ ተልዕኮ ሲመጣ እኔ በዚህ መንገድ አቁሜው እስከዚ ረፈቆ ሊወሰቻለ ፈት ነው። ስለዚህ ያን ጊዜን ተልዕኮ ከሆነ ብዬ ፈታሁት እኔ ነው ምስሩ ብሎ አጽናንቶ አረጋግቶ ያለውን ነገር ሁሉ ዮሐንስ አፈወርቅ አስተምሮ ተመለሰ እና ዮሐንስ አፈወርቅ እንዲህ አለ። ድቅ መላክ መላከ መስረታ መውገዝ ማሰር የሚችል ታላቅ ቅዱስና ሊቅ ነው። አንድ ጊዜ የሚገርማችሁ ንጉሥ አቶ ንግስት አውዶክስያ እና ንጉሥ አርቃዲዎስ ንጉስና ንግስት ናቸው፣ ንግስት ናቸው፣ ግን ህይወታቸው በትርፍ ጊዜያቸው መጽሐፍ ቅዱስ ጋር ነው። እንደማንኛውም ስጋ ወደሙን ይቀበላሉ፣ ይቆርባሉ፣ ያስቀድሳሉ፣ ያስወድሳሉ፣ ወንጌል ይማራሉ፣ ይሰማሉ፣ ታምር ይሰማሉ። ደግሞ እንደ ንጉስነት ደግሞ እዚህ ያስተዳድራሉ፣ ይመራሉ። ድሀ ተበደለ፣ ፍርድ ጎደለ ብሎ ይፈርዳሉ። የሰዎችን እንባ ያብሳሉ። እንባ የሰዎችን እንባ ላይ እንባ የሚጨምሩ አይደሉም ነበር። የሰዎቹን እንባ የሚያብሱ ነበሩ። የሰዎቹን ጩኸት፣ ሮሮ ጆሮ ዳባ ልበስ ብሎ የማይሰሙ አይደሉም ነበረ። የሰዎቹን ጩኸት የሚሰሙ፣ ጩኸታቸውን፣ ብሶታቸውን የሚያነሱ ልባቸውን የሚያድሱ ነበሩ። ስለዚህ ንጉሱ አርቃድዮስ በትርፍ ጊዜው ቅድም እንደገለጽሁላችሁ መጽሐፍ ቅዱስ ጋር ነው ሕይወቱ። ከዛ መጽሐፍ ቅዱስ ስንመለከት የማቴዎስ ወንጌል ምዕራፍ አንድ ቁጥር ሃያ አምስት ላይ ሲያነብ ወኢያእመራ ዮሴፍ እስካ መወለድ ወልደ ዘበኩራ የበኩር ልጇን እስከምትወልድ ድረስ አላወቃትም የሚል አገኘ። የበኩር ልጇን እስከምትወልድ ድረስ አላወቃትም ይላል። የማቴዎስ ወንጌል ምዕራፍ አንድ ቁጥር አምስት ላይ ከዚያ ይህን በህሊ ነው ሲያመላልስ፣ ምንድን ነው ግልጽ አልሆንለታለም። ተርጓሚ ያስፈልገዋል ስለተጻፈ መጽሐፍ ቅዱሱ ብዙ ጊዜ ተርጓሚ የሚያስፈልገው ማብራሪያ የሚያስፈልገው ጥሬ ቃል ጠጣር ቃል አለ። ያ ተርጓሚ ካልኖረ ገደል ያገባል፣ እንቅፋት ይሆናል። ተርጓሚ ያስፈልገዋል። ስለዚህ ብዙ ጊዜ ወደ ምንፍቅና የገቡ ሰዎች ተቋሚ ማህበረሰቡ ባለማወቅ በጥሬ ግንዛቤያቸው በጨለማው ጉዟቸው ነው እና ዮሐንስ አፈወርቅ ምንድን ነው? ከወለደች በኋላ በግብር አውቋታን ማለት ነው? ወንዶች ሴቶቹን የሚያውቁበት ልማድ አውቋታን ማለት ነው? ምንድን ነው? እስከምትወልድ ድረስ አላወቃትም ማለት ከወለደች በኋላ አውቋታን ማለት ነው? እያለ ጥያቄ ሆነበት። ጥያቄ አነሳ። ሲያመላልስ ሲያመላልስ በዚህ ዝም ወደ አባቴ ወደ ሊቁ ወደ ዮሐንስ አፈወርቅ ተርጉሜ መረዳት አለብኝ አለ። ከዚያ ለቡራኬ ዮሐንስ አፈወርቅ ይሄዳል። ሊዶ ከዮሐንስ አፈወርቅ እርፍ ጊዜ ሲያገኝ በሰንበት ቀን ቡራኬ አግንቶ በረከት ተቀብሎ ተባርኮ ይመለሳል። ንጉሥ ነይ ብሎ ራሱን የሚክብ አይደለም። ንጉሥ ነይ ቢሎ የሚያቀላ አይደለም ነበረ። ህይወቱ ከአባቶች ጋር ነበረ ከዚያ ዮሐንስ አፈወርቅ ሄዶ በረከታ ደግሞ ይመጣ ነበረ ዮሐንስ አፈወርቅ ጋር ሲገናኝ ነገሩ ይረሳዋል እሱ ሲለይ ትዝ ይለዋል ይሄ ቃል የጠቀስኩናቸው ከዛ አንድ ቀን እግዚአብሔር ፈቃድ ሆነና ዮሐንስ አፈወርቅ ጋር ተገናኝቶ ተባርኮ ቁጭ ብለው እየተወያዩ እኔ ቃል ትዝ አለው አባቴ መምህሬ አለው አንተን ሳገኝ ነገሩ ይረሳኛል አንተን ሳጣፍ ነገሩ ቁስ ትለኛል ወንጌላዊው ሲጽፍ በማቴዎስ ወንጌል ምዕራፍ አንድ ቁጥር ሃያ አምስት ላይ የበኩር ልጅዋን እስከምትወልድ ድረስ አላወቃትም ብሎ የጻፈ ከወለደች በኋላ ወንዶች ሴቶችን በሚያውቁበት ልማድ አውቋታን ማለት ነው ወይስ እንዴት ነው አለው። ንጉሥ እንዲህ አይደለም ምስጢሩ እንዲህ አይደለም ትርጉሙ አለው። ያን ጊዜ እመቤታችን ንግር ማርያም በብዙ ህብረት ንቢት ትንቢት የተነገረለት በብፁህ ህብረ አንሳር የተመሰለለት ጌታን እንደ ሲያጠይቅ አንድ ቀን በተለያየ ነገር ስግ እሷም እሷ ማሞ ይቀያየራል። የሮማን ቅጠል የሮማን ቅጠል የምትመስልበት አለ እንደ ሮማን የምታቅላላበት ቀን አለ። አንዳንድ ቀን ደግሞ እንደ ፀጀረዳ አበባ የምትሆንበት ቀን አለ። አንዳንድ ቀን ደግሞ ልምላም የአረንጓዴ የምት ይቀያየራል ሰውነቷ እና ሲያየት አንድ ቀን እንደ ሮማን እንደ ሮማን አበባ ስለሲያቅላላ ሲት ያታል አንድ ቀን ደግሞ አረንጓዴ የመሰል ሁኖ ያያታል። ሰውለቷ አንድ አንድ ቀን ደግሞ የሆነ ይብለጨለጭ ሁኖ ብርጭቆ ውስጥ እንዳለ ነገር ይብለጨለጭ ሁኖ ያያታል። ብርጭቆ ውስጥ አንድ ነገር እንደከረሩ የተለያየ አበባ ቢያስቀምጡበት አንዱን ሲያስቀምጡበት ሰው ሲታይ እንደ ውስጥ እንደተቀመጠው ይመራ በውጭ ይሳዩት ያን ጊዜ መውስጧ በብዙ ህብረት እየተመሰለ ነው። በብዙ ህብረ አንሳር የተመሰለ ነው። በብዙ ህብረት እየተነገረለት ክርስቶስን የጸነሰች ጊዜ በተለያየ ከረ ሊቀያየ ራሰውነቷና እመቤታቸው መልኳ እንዴት ያለ ነው ቢሉት፣ አውቃትም ነበር ቀይና ሲሉ፣ አውቋትም፣ የሮማን አበባ ትመስላለች፣ አውቃትም፣ የጽጌረዳ አበባ ትመስላለች፣ አውቋትም፣ አረንጓዴ ትመስላለች፣ አውቃትም፣ ለጅቶ ይህ ነው ህብረ መልኳ ማለት አይችልም ነበር። በተለያየ ህብረ መልክ መልኳ ይቀያየርበታል። ዮሴፍ ማለት ነው። እና ዮሴፍ እንዲህ ነበር የሚቀያየርበት። ጠባቂዋ አገልጋዩ ዮሴፍ። ስለዚህ ያንን ነው ወንጌላዊው ወጀይ መራ ዮሴፍ ወጀይ መራ ዮሴፍ እስካ መወለደት ወልደ ዘመኳ የበክሩን ዟን እስከምትወልድ ድረስ አላወቃትም ብሎ ወንጌላዊው ዮሴፍን የጻፈለት በዚህ ነው። እና ዮሴፍ አያውቅም ነበር ህብረ መልኳን ምንድና ትሉት። አንድን ሰው የምናውቀውን ጠይም ነው ወይ እንለዋለን፣ ወይ ቀይ ነው እንለዋለን፣ ወይ ጥቁር ነው እንለዋለን። የምናውቀውን እሱ ግን ይሄ ነው ህብረ መልኳ ለማለት ተቸግሮ ነበር እና ይህን በማስመልከት ወንጀላዊ ውጣ አካሂነት አሁን ዮሐንስ አፈወርቅ ይህነት ግልጽ አድርጎ እንዲህ ያለበትማ ወንጀላዊ ወሴት አንድ ቀን የሮማን አበባ ትመስላለች፣ አንድ ቀን ደግሞ የጽጌረዳ አበባ፣ አንድ ቀን ደግሞ አረንጓዴ ትመስላለች። ለምን በብዙ ህብረትን ቤት በብዙ ህብረ አንሳር የተመሰለለት ጌታን

ሰና የተናገር ከዮሐንስ አፈወርቅ ሰና የተናገር ከዮሐንስ ልሳነ ወርቅ ዮሐንስ አፈወርቅ፣ መልካም ተናገር፣ ጥሩ ነገር ተናገር አለችና ዙራ ሄዳ ቦታ ላይ ተቀመጠች። ከዚያ ንጉሱ በልዩ ልዩ ማዕድናት ልዩ ልዩ ከወርቅ ማዕድናት ስዕል አሰርቶ ከጠቢባኑ ስዕል ከሚሰሩት አሰርቶ አንዱን ከንጉሱ አንዱን ከራሷ አጠገብ አድርጎ ንጉሱ እንዲመለሰ ንጉሱ ከጠየቀ ዮሐንስ አፈወርቅ እንዲመለሰ የሚለውን ለማስታወስ ሁለት ስዕል አሰርተው ይህን ያስታውሱ ነበረ። እንዲህ ብሎ መለሰለን እና እቺ ስዕለ ማርያም አስደናቂ ታምረኛ ናት። ሁለት ጊዜ ነው ይህን ምስክር የሰጠችው ነው። ዮሐንስ አፈወርቅ። በነገራችን ላይ ዮሐንስ አፈወርቅ ስሙ ዮሐንስ ብቻ ነው ነበር። አፈወርቅ የሚለው የአባቶ ስም እንዳይመስላችሁ ዮሐንስ አፈወርቅ። ዮሐንስ አፈወርቅ ሲባል የግብር ቅጽል ስሙ ነው እንጂ የአባቱ ስም አይደለም። ዮሐንስ አፈወርቅ ስንል የግር ቅጽል ስም ነው እንጂ የአባቱ ስም አይደለም። አባቱ አስፋሪዶ ሆኖ ይባላል። ይህ ግን በስራው ያገኘው የቅጽል ስም ነው። ለምን ሲባል በዘመኑ አንዲት እንዳላበዛባቸው፣ ይቅርታ፣ በአጭሩ ነፍለጸና ትምህርት ልቋጭ። በዘመኑ አንዲት የተባረከች ሴት ነበረች። እስ ሴት ቤተ እግዚአብሔር ከምትለየው ብትሞት ይሻላታል። ይህንን አረፍት አግኝት አትሆንም ቤተ እግዚአብሔር ሳታይ ቤተ እግዚአብሔር ሳትደርስ ከዋለች ህሊናዋ አራፍታው ደሙ አገኙ ፍቅረ ቤተ ክርስቲያን ልቧን እንደ ሰም ያቀልጠው ነበር። ስለዚህ ምንም ብትሆን ምን ከቤተ ክርስቲያን ሳትደርስ ሰላም ልጅ ሳትል አትውልም ነበር። አንድ ጊዜ የሴቶች ልማድ መጣባት የሴቶች ልማድ መጣባትና ፍቅረ ቤተ ክርስቲያን እንደ ልቧን እንደ ሰም ስለሚ ያቀልጠው መቅረት አልቻለችም። የመንጻት ጊዜዋ ሳይደርስ ቤተ ክርስቲያን ሄዳ ገባች። ሂዳ ገንታ እያለች ይሄ ነገር እያለ ገንታ እያለ በቅዳሴ ሰዓት ፀሐይ ጨረሯን አሳለፋ ቅድስት መቅደስ ቅኔ ማህሌት ሶስት ክፍል ነው የቤተክርስቲያን በክብ የምትሰራው በሶስት ክፍል አላት። አሁን ቅድስት ከሚባለው ክፍል ከሁለተኛው ክፍል ገንታ ቁማ ታስቀድሳለች ያን ሁሉ ቅኔ ማህሌቱን አልፎ ቅድስቱን አልፎ ፈጥ ሲት ላይ ፀሐይ ጨረሯን አሳረፈችባት የፀሐይ ጨረራ እዚያ ላይ አርፎ

አቆመና እንዲህ የት ምንድነው ይሄ ልማድ መጥቶበት? አለ አቆመና እዚያ በኋላ ድንግል ማርያም ወላዲተ አምላክ ትሆን፣ ክርስቶስ የባህርይ አምላክ ቢሆን እሷ የወለደችው የባህርይ አምላክ ያለው ቢሆን ኑሮ ይህን ሁሉ ያጠፋላችሁ ነበር። ስለዚህ የወለደችው አምላክ አይደለም፣ እሷም ወላዲተ አምላክ አይደለም እያላችሁ አይደለሽም እያላችሁ ምራቃችሁን ትጉባት አለና እርቃኗን አቁሞ እርቃኗን አቁሞ ይሄዳችሁ በተራ ትጉባት አለ። ያ ኤጲስ ቆጶስ ወይም ሊቀ ጳጳስ ምስጥሩ ሊቀ ጳጳስ ተመራችሁ፣ ጳጳስነትን በስሙ የተላበሰ ነው። በውስጡ ክህደትን ያመገረ የጵጥርስናን ስም የተላበሰ የጵጥርስናን ስም ተላብሶ ግን ውስጡ ክህደትን የተሞላ ነበር። ጊዜ ያልገለጸው ሆኖ ነገር ግን ለመጠቀሚያ የሚጠቀምባት ምድር ቤተክርስቲያንን፣ ስንቶቹ መጠቀሚያ አረጓታ ቀን እስከሚያልፍላቸው ድረስ ከሚፈልጉት እስከሚደርሱ ድረስ ስሟን ተላብሰው በስሟ ስንቶች አሉ። ዛሬ ስንት እያየ ዘመናችን በዘመናቸው በመቤታችን ላይ ዛሬ የሚነሱት ስንት መናፍቃን አሉ። ንስጥሮሳውያን በመቤታችን ቤዛዊትነት፣ በመቤታችን አማላጅነት የሚገዳደሩ ስንት አሉ። ስለዚህ ይህ ንስጥሮስ ይህ የአሁኖች ይመስል ላይ ነበረ፣ በውስጡ ክህደትን የተላበሰ ነገር ግን ጊዜ እስከሚገልጸው ድረስ ተደብቆ ይኖር ነበረ። ጡቷን እየጠባ የቤተ ክርስቲያኑ ጡቷን እየጠባ ቤተ ክርስቲያን የምታሰረው ጡቷን እየጠባ በእሷ እያጌጠ እየደነቀ፣ በእሷ እየተከበረ፣ በእሷ አባታችን አባታችን እየተባለ ይቀልህ ነበረ። አሁን ያን ጊዜ ከዲያሱ ተገለጸ። ከዲያሱ ተገለጸ። ና ተቁባት አለ። ከዚያ ሁሉም እየሄደ እርቃኗን አቁሟታን መጥፋት ጀመረ። እየሄደ መጥፋት ጀመረ። ዮሐንስ አፈወርቅ የዚህ ቆጥሮ ያን ጊዜ በአጋጣሚ ሂዶ ነበረ። እሱ አጋጣሚ ሂዶ እያለ የእሱ ተራ ደረሰው። ሲደርስ ሄደ፣ በተራ ሂዱ ብሎ አንስሷል። ሄደና፣ ጠገቧ ሲደርስ ሴትቱ እንዲህ አለ፣ እኔ ግን መቤታችን ድንግል ማርያም ወላዲት አምላክ እንደሆነች አምናለሁ፣ በፍጹም ልቡና፣ ክርስቶስም የባህርይ አምላክ ወልደ እግዚአብሔር እንደሆነ አምናለሁ አለ አለና ማስያቱን እንጠን ይዟል በንጽህና በቅድስና ሳመው። ሌሎች የተፉባት ነበረ፣ እሱ ግን ሀብረተዋስ ጋር ሳመ። እመቤታችን ምግድ ማርያም በእንደዚህ ያለ ማይፀን ክርስቶስ ወርዳለች አለና ሲስም፣ ዮሐንስ አፈወርቅ አፉ ይህ ከንፈሩ ሁሉ ወርቅ በወርቅ ሆነ። የት እንደመጣ ሳይታወቅ ከንፈሩ ሁሉ ወርቅ ከወርቅ ላይ የተለበጠ ሆነ፣ አንጸባረቀ፣ ወርቅ ሆነ። ከዚያ በኋላ ወርቅ በወርቅ ሆነና ያቺ ስል ያቺ ስል የመጀመሪያውን የዚያን ጊዜ የተናገረችው ዮሐንስ አፈወርቅ ወርቅ ያለችን ሴሪቱና ለማርያም እንዲህች ስለ ማርያም ከዚህ በአርቃዲዎስ ጊዜ መሰከረች። መጀመሪያ ግን ለዮሐንስ አፈወርቅ ወርቅ የመሰከረች አንስቴ ነው። ዮሐንስ አፈወርቅ ዮሐንስ ልሳነ ወርቅ አለችና መሰገነችው። ባሁ ላይ ወርቅ ወላ ከንፈሩ ሁሉ ወርቅ ወርቅ ሆነ። ወርቅ የተለበጠኛ ነጭ ልብ ሆነ። ከዚያ ቀን ጀምሮ ዮሐንስ አፈወርቅ ወርቅ ተባለ እንጂ ዮሐንስ ብቻ ነበር ስሙ። የአባት ስም አይደለም። በዚህ በስራው በዚህ መቤታችን ወርቅ ለወርቅ ያደረገችለት በዚህ ያገኛ ነው። የግብ ስሙ የቅጽ ስሙ ነው። አፍከንሰው ደግሞ ወርቅ ለወርቅ ሆነ ያን ታሪክ ቀየረ እና ይህን ይመስላል። ሴቲቱን ካለመወቋ ነው እንጂ አውቀ አይደለም። ኃጢአት አልሆነባትም። ኃጢአት አይደለም። ፍቅረ ቤተ ክርስቲያን ልባል እንደ ስም ስላቀለጠው ነው። ምናልባት ባላወቀችው ነገር ከቅጽር አልፋለች። ይሄ በሴቶች ልማድ ይመጣል። ይሄ ልማድ ነው መርገም አይደለም። ያ አልፏል። ሰሮ መርገም ይባል ነበረ። ክርስቶስ ተወልዶ ድንግል ማርያም ስጋውን ቆርሶ ደሙን አፍሶ ካሳ እስከሚፈጽም ድረስ መርገም ይባል ነበረ። ከዚያ በኋላ ግን ምንድን ነው የሴቶች ልማድ እንጂ ልማድ እንጂ፣ መርገምን ክርስቶስ አጥፍቶታል በደም ካሳክሶ ክሶ ተሰቅሎ ተገርፎ ስጋውን ቆርሶ ደሙን አፍሶ ተገርፎ ያን መርገም አስወብዶታል። መርገም አይደለም ልማድ ነው የሚባለው እና ይሄ ልማድ እንጂ መርገም አይደለም። እና ዛሬም እኔ ሲመጣ ከቤተ ክርስቲያን አይከለከልም። ከቤተ ክርስቲያን የሚያረቀን አይደለም። ከጸበሉ፣ ከመስቀሉ፣ ከመስፈልቱ የሚያረቀን አይደለም። ብቻ ግን ነካለሁ እስከ አርባ ክንድ ራቅ ብለን ከአርባ ክንድ ራቅ ብለን ቤተ ክርስቲያን ውስጥ ያንገባ ቅጽር አለበት። ቤተ ክርስቲያን በቅጽር ለታጠረው ከዚያ ከአቦች ሆኖን ከቅጽሮች ሆኖ በዚያ ማስቀደስ በዚያ ጸበሉን መጠጣት በዚያ ትምህርቱን መስማት ታምሩን መስማት ይቻላል። መክፈስ መቅመስ ይቻላል። አንዳንዶቹ ንጹሕ አይደለሁም እንዲመጡ ወብኛል መክፈስ መቅመስ አልችልም፣ መስቀል መሳለም አልችልም፣ ጸበል መጠጣት አልችልም ይላሉ። ይህ እኮ ርኩሰት አይደለም፣ ክህደት እኮ አይደለም። ይህ ልማድ ነው። ስለሆነ መስቀል መሳለም አይከለክልም፣ ጸበል መጠጣት አይችል አይከለክልም፣ መክፈስ መብላት አይከለክልም። ይህ ነው ልትረዱልኝ የሚገባል። ማን ነው የሚከለክለው? ፍሰት ስላለ ርኩሰት ስላለ ወደ ውስጥ መግባት አይቻልም። አርባ ክንድ ርቆ ከቅጹ በውጭ ጠጋ ብሎ ማታቆሆ ማስቀደስ ማስወደስ ሁሉም ነገር ማድረግ ግን ይቻላል። ይህንን አረጋግጣችሁ ትረዱሉ መታቆ ይገባል። እና ብዙ ጊዜ ባለማወቅ አንዳንድ ጊዜ በጣም ብዙ ፍርሃቻ፣ ብዙ ስጋቶች አሉ፣ እና ይህን አረጋግጣችሁ ከቤተ ክርስቲያን ታጥርቆ የሚያስፈልገው ነገር ሁሉ ማግኘት እንድትችሉ የግልጽ እንዲሆንላቸው አሳስባለሁ። በዛሬ ወደ ዮሐንስ አፈወርቅ የራስ ቀን መታሰብ የሆነ እና የአባታችን የዮሐንስ አፈወርቅ ረድኤት በረከት የእናታችን የቅድስት ክርስቶስ ሰምራ እናትነት አማላጅነት የጻድቁ አቡነ ተክለ ሃይማኖት አማላጅነት የመራሱ ቅዱስ ቀይ ተራዳኢነት በሁላችን ላይ ይደር። ጸጋ በረከታቸው አይለየን በስርሀት ረጃ